እንዴት አላችሁ? እንደምን ቆያችሁ? ክቡራን አድማጭ ተመልካቾቻችን የዕለቱን ዋና ዋናና ዝርዝር ዘገባዎች ከዚሁ ከፋክት ኢንፎርመር የዝግጅት ክፍል ይዤላችሁ ቀርብ ያለው አብራችሁን ቆዩም። ከእንግሊዝ ጠቅላይ ሚኒስትር እስከ ሀገሪቱ ፖሊስ አዛዥ የተረባረቡበት ስደተኛ ሐዱሽ ገብረስላሴ የሚባል የተሻለ ሕይወትን ፍለጋ ከሀገሩ የተሰደደ ኢትዮጵያዊ ግለሰብ ነው። ስንትና ስንት መከራዎችን አልፎ እንግሊዝ በገባ በጥቂት ቀናት ተማሪዎችን አቤውዝ አድርገሃል ተብሎ የተያዘ ጊዜ ይህን ሰው በመቃወም በለንደንና በሌሎች እንግሊዝ ከተሞች ትልልቅ ሰላማዊ ሰልፎች ተካሂደዋል። ፕሬዚዳንት ትራምፕ በደቡብ ኮሪያ ጉብኝታቸው ከኪም ጆን ኡን ጋር ለመገናኘት እጅግ በጣም ፍላጎት እንዳላቸው ገለጹ። እስራኤል የቱርክን ሰላም አስከባሪ ኃይል አልፈቅድም ማለች። ዘጠና አውሮፕላኖችን መያዝ የሚችለውን የዩኤስኤስ ጄራልድ አርፎርድ የተባለው የአውሮፕላን ማጓጓዣ መርከብ ከሜድትራኒያን እንዲንቀሳቀስ ትዛዝ ተሰጥቶታል የሚሉት የዛሬ ዘገባ አርእስተ ጉዳዮቻችን ናቸው። ተመልካቾቻችን እንደተለመደው ሁሉ ላይክ ኮሜንት ሰብስክራይብ በማድረግ አብሮነታችሁን እንዳይለየን እንጠይቃለን። ወደ ዝርዝር ጉዳዮች እናልፋለን። ሐዱሽን ተቃውሞው የተካሄዱት አብዛኞቹ ሰልፎች ስደተኞችን የሚቃወሙ አንቲ ሚግራንት ሲሆኑ በአክራሪ ቀኝ ዘመም ተቃዋሚዎች የሚካሄዱና ድጋፍ የሚሰጣቸው ነበሩም። በዚህ መልኩ የ14 ዓመት እንግሊዛዊትን ቆንጆ እንደሆነች ተናግሯል። ህዝብ የተሰበሰበበት ቦታ ባለ አግዳሚ ወንበር ላይ ተቀምጣ እጁን ጭኗ ላይ አስቀምጦ አውርቷታል የሚል ክስ የቀረበበት ይህ ስደተኛም አረ እኔ ህግና ስርዓት ካለበት ሀገር ነው የመጣሁት እናንተ ያላችሁትን ነገር የማደርግ አውሬ አይደለሁም እያለ ንጹህነቱን ቢናገርም ሰሚ በማጣቱ ያንድ አመት እስራት የፈረደበት ወህኒት ገብቶ ነበር። ሆኖም ከሶስት ቀን በፊት በራሳቸው ስህተት የባቡር መሳፈሪያ ሰጥተው ከእስር ቤት ከለቀቁት በኋላ መልሰው ልክ እስር ቤቱን አፈራርሶ የወጣ ይመስል በየሚዲያው ምስሉን እያሳዩ ሀገር ምድሩን በፍለጋ ያመሱት ጀመር። ምስሉን 24 ሰዓት እያሳዩ በተገኘበት እንዲያ ሲወተውቱ መውጫ መግቢያውን የማያውቅ ለሀገሩ እንግዳ ለሰው ባዳ የሆነ ምስኪን ስደተኛ የሚፈልጉ ሳይሆን ከእስር ቤት ያመለጠ ኃይለኛ ማፊያ ወይም ታላቅ የሜክሲኮ ድራግ ካርቴል የሚፈልጉ ይመስል ነበር። ይህን ሲያደርጉ ለሚያይ በሺ የሚቆጠሩ ግፎችን የሚፈጽሙ በተለያዩ ሀገራት ጣልቃ በመግባት መቶ ሺዎችን የሚገሉ ሳይሆን ለሰው ልጅ ክብር ተጨንቀው ለስሌት አስበው ይመስላል። ከሰዓታት በፊት ደግሞ ያለ ወንጀሉ አስረውት ከዛም ራሳቸው ለቀውት ሺ ፖሊሶችና ሄሊኮፕተር አሰማርተው በአየር በምድር ሲፈልጉት የነበረውን ይህን ምስኪን ሰው ያዝን ብለው ታላቅ ደስታ ላይ ናቸው። ሲጀመር ራሳቸው የባቡር መሳፈሪያ ሰጥተው በበር የወጣ እንጂ ወህኒ ሰብሮ ያመለጠ ወንጀል ኛ ባለመሆኑ ለመሸሽም አልሞከረም። በሰው ሀገር ማረፊያቶ በየፓርኩ ሲንገላወድ ነው የያዙትም። በዚህ ሰው ላይ የተካሄደው የጸረ ስደተኛ ሰልፍን ተቃውሞ እንደ ስታንዳፕ ቱ ሬሲዝም የተባሉ ድርጅቶች የድጋፍ ሰልፍ አካሂደው የነበረ ሲሆን ከነዛ ጋር ሲተያይ የአቅም ውስንነት ስላለባቸው ሐዱሽን መሳይ ስደተኞችን መከላከል አልቻሉም። ፕሬዚዳንት ትራምፕ በደቡብ ኮሪያ ጎብኝታቸው ከኪም ጆንግ ኦን ጋር ለመገናኘት እጅግ በጣም ፍላጎት እንዳላቸው ገለጹ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአሁኑ ወቅት እያካሄዱ ባሉት የስያ ጉብኝት ወቅት የሰሜን ኮሪያውን መሪ ኪም ጆንግ ኡንን ለመገናኘት በጣም ፍላጎት እንዳላቸው ተናገሩ። ፕሬዚዳንቱ ይህ ስብሰባ እንዲሳካ ከተፈለገም በደቡብ ኮሪያ የሚያደርጉትን ቆይታ ለማራዘም ዝግጁ መሆናቸውንም አስታውቋል። ፕሬዚዳንት ትራምፕ ከማሌዥያ ወደ ጃፓን በመብረር ላይ ሳሉ በአየር ኃይል አንዳ አውሮፕላን ውስጥ ለጋዜጠኞች በሰጡት መግለጫ ከሰሜን ኮሪያው መሪ ጋር ታላቅ ግንኙነት እንዳላቸው ጠቅሰው መገናኘት ከፈለገ እኔ ደቡብ ኮሪያ ሆናለሁ ብለዋል። ትራምፕና ኪም ጆንግ ኡን በመጀመሪያ የስልጣን ዘመናቸው ሶስት ጊዜ ያህል የተገናኙ ሲሆን የመጨረሻው ስብሰባቸው እንደ አውሮፓውያን አቆጣጠር በ2019 በሁለቱ ኮሪያዎች መለያያ መስመር ዲኤምዜድ ላይ ነበር። ፕሬዝዳንቱ ሊደረግ በሚችል ስብሰባ ላይ ምን ሊያቀርቡ እንደሚችል ተጠይቀው በሰሜን ኮሪያ ላይ የተጣሉት ማዕቀቦች የውይይት መጀመሪያ ሊሆኑ እንደሚችሉ ፍንጭ ሰጥተዋል። ከዚህ ቀደም ሰሜን ኮሪያ አዳዲስ ድርድር ልትጀምር እንደምትችል የገለጸች ቢሆንም ዋሽንግተን የሀገሪቱን የኒውክሌር አቅም የማይቀለበስ አደጋ እንድትቀበል ቅድመ ሁኔታ ማስቀመጧ ይታወቃል። ፕሬዝዳንት ትራምፕ ጃፓንን ተከትሎ ወደ ደቡብ ኮሪያ በማቅናት ከደቡብ ኮሪያው ፕሬዝዳንት ሊጄ ማዮንግ ጋር የሚወያዩ ሲሆን በተጨማሪም በእስያ ፓስፊክ የኢኮኖሚ ትብብር ጉባኤ ላይ ይሳተፋሉ። ቢሆንም በጉብኝቱ መርሃ ግብር ውስጥ ከኪም ጆን ኡን ጋር ይፋዊ ቀጠሮ አለመያዙን የዋይት ሀውስ ባለስልጣን አመልክተዋል ሲል መናኸሪያ ሬዲዮ አስነብቧል። እስራኤል የቱርክን ሰላም አስከባሪ ኃይል አልፈቅድም አለችም። በአሜሪካ መንግስት የቀረበውን የሰላም ስምምነት ተከትሎ ዓለም አቀፍ የሰላም አስከባሪ ኃይሎች ወደ ጋዛ ሰርጥ እንዲገቡ ጥረት እየተደረገ መሆኑ ተገለጸ። የጋዛ ሰርጥ የሰላም ስምምነት ለማስጠበቅ በግዛቱ መግባት የሚችሉት የውጭ ኃይሎች በእስራኤል መንግስት ተቀባይነት ያላቸው ብቻ መሆኑ እየተነገረ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሁድ ዕለት ባደረጉት ንግግር በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን የሰላም እቅድ ተግባራዊ እንዲሆን ከተፈለገም በግዛቲቱ የሚሰማራው አቀፍ የውጭ ኃይል እስራኤል እንደምትወስን አስታውቋል። ኔታንያሁ ለካቢኔያቸው እንደተናገሩት ለደህንነታችን ስጋት የሚሆኑትን ሀገሮች እንቆጣጠራለን፣ በእኛ ዘንድ ተቀባይነት የሌላቸውን ኃይሎች ወደ ግዛቱ እንዲገቡ አንፈቅድም ብለዋል። የትራምፕ አስተዳደር በጋዛም ዘላቂ ሰላም እንዲረጋገጥ መፈለጉን ቢያሳውቅም አሜሪካ ወታደሮቿን ወደ ግዛቱ መላክ እንደማትፈልግ ተናግራለችም። ነገር ግን አሜሪካ በግዛቱ ሊቋቋም የታሰበውን የባለ ብዙ ሀገር ሰላም አስከባሪ ኃይል ለመደገፍ ከተለያዩ ሀገራት ጋር ንግግር መጀመሯን ሬውተርስ የዜና ወኪል ዘግቧል። የሰላም አስከባሪ ወታደሮችን እንዲልኩ ጥያቄ ከቀረበላቸው ሀገሮች መካከል ኢንዶኔዥያ፣ የተባበሩት አረብ ኤሚሬትስ፣ ግብጽ፣ ኳታር፣ ቱርክና አዘርባጃን ይገኙበታል። ይህ በእንዲህ እንዳለ በእስራኤል መንግስት ተቀባይነት የሌላቸው ሀገሮች በግዛቱ ተሳትፎ ማድረግ እንደማይችሉ ሁኔታ ነው ተናግረዋል። ባለፈው ሳምንት የቱርክ ሰላም አስከባሪ ኃይሎች በጋዛ ሰርጥ ምንም አይነት ሚና እንዳይኖራቸው እንደማይፈልጉ ኔታንያሁ አስታውቀው ነበር። እስራኤል በጋዛ ጦርነት ወቅት እያደረሰችው ያለውን የዘር ጭፍጨፋ አጥብቆ ሲያወግዙና ሲተቹ የቆዩት ኤርዶጋን በእስራኤል መንግስት በአይነ ቁራኛ እንዲታዩ አድርጓቸዋል። የቱርክና የእስራኤል ግንኙነት በታሪክ በተለያዩ ጊዜ መረጋጋትና ውጥረት የሚፈራረቅበት ቢሆንም የቅርቡ የጋዛ ጦርነት ግንኙነታቸውን ይበልጥ እንዲሻክር አድርጎታል። በተለይ የቱርኩ ፕሬዚዳንት ሬጢብ ጣይብ ኤርዶጋን በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሚመራው መንግስት በፍልስጤማውያን ንጹሐን ላይ እየፈጸመ ያለውን የአየርና የምድር ዘመቻ እስራኤልን በዘር ማጥፋትና በጦር ወንጀለኞች ተጠያቂ የሚያደርግ ነው በማለት ለበርካታ ጊዜያት መኮንናቸውን በሁለቱ ሀገራት መካከል የነበረውን አንድ ጊዜ ረገብ ሌላ ጊዜ ወጥር እያለ የሚታይ ግንኙነት ወደ ባሰ ባላንጣነት እንዲካረር አድርጎታል ተብሏል። የቱርኩ ፕሬዝዳንት ሀማስን እንደ ጀግናና ነጻ አውጪ ንቅናቄ ቡድን ማየታቸው ለእስራኤል መንግስት የእግር እሳት እንደሆነባት በተለያየ ጊዜ መገለጹ ይታወሳል። በዚህና በሌሎች ምክንያቶች እስራኤል ቱርክ ለሐማስ ያላትን ቅርቤታ ድጋፍ በመቃወም ቱርክ በጋዛ ግዛት ገለልተኛና ተአማኒነት ያለው የሰላም አስከባሪ ልትሆን አትችልም ብላም ታምናለች። በሌላ በኩል እስራኤል የቱርክ ወታደሮች ተሳትፎ በጋዛ የወደፊት አስተዳደር ላይ የቱርክን ፖለቲካ የተጽዕኖ ከፍ ያደርጋል ብላ እንደምትሰጋም ተንታኞች ይናገራሉ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በበኩላቸው በጋዛ ሰርጥ የሚሳተፍ አለም አቀፍ ኃይሎች የእስራኤልን ይሁንታ ማግኘት ምክንያት ይኖርባቸዋል በማለት የኔታን አሁን አቋም የሚደግፍ መልእክት አስተላልፈዋል። ዘጠና አውሮፕላኖችን መያዝ የሚችለውን የዩኤስኤስ ጄኔራል አርፎርድ የተባለው የአውሮፕላን ማጓጓዣ መርከብ ከሜዲትራኒያን እንዲንቀሳቀስ ትእዛዝ ተሰጥቶታል። ማድሩሩ ለመንግስት መገናኛ ብዙሃን እንደተናገሩት አዲስ ዘላለማዊ ጦርነት እየፈጠሩ ነው። እንደገና ጦርነት ውስጥ እንደማይገቡ ቃል ገብተው ነበር። አሁን ግን ጦርነት እየፈጠሩ ነው ብለዋል። አሜሪካ የእጽ አዘዋዋሪዎችን ለመዋጋት በሚል የጦር መርከቦችን፣ የኒውክሌር ሰርጓጅ መርከቦችንና ኤፍኤፍ 35 አውሮፕላኖችን በመላክ ወታደራዊ ይዞታዋን በካርቢያን እያሳደገች ነው። እንዲሁም የአደንዛዥ እጽ አዘዋዋሪዎች ናቸው በተባሉ ጀልባዎች ላይ አስር የአየር ጥቃቶችን ፈጽማለች። በዚህም ትላንት ብቻ ስድስት አደንዛዥ አዘዋዋሪዎች መሞታቸው ተነግሯል። ጥቂቶቹ በአካባቢ ውግዘትን ያስከተሉ ሲሆን፣ ሕጋዊነታቸውም ጥያቄ ውስጥ ገብቷል። የትራምፕ አስተዳደር የትራምፕ አስተዳደር በአደንዛዥ እጽ ዝውውር ላይ ጦርነት እያካሄድኩ ነው ቢልም በባለሙያዎችና በኮንግረስ አባላት የማዱሮን መንግስት ለማተራመስ በማሰብ የማስፈራራት ዘመቻ እያካሄደ ነው ተብሎ ይወቀሳል። ማዱሮ የትራምፕ የረዥም ጊዜ ጠላት ሲሆኑ የአሜሪካው ፕሬዚዳንት የአደንዛዥ እጽ ዝውውር ድርጅት መሪ ናቸው ሲሉ ቢከሷቸውም፣ እርሳቸው ግን ይህንን ይክዳሉ። እንደ ቢቢሲ ዘገባም ክቡራን አድማጭ ተመልካቾቻችን መረጃዎቼ የስካሁኖቹን ይመስሉ ነበር። መልካም ጊዜ መልካም ቆይታ ተመኛል።